የሚጠቅማቸው ነገር በጣም ፍቅር አለ። በቃ ምግብ በልታቸው እኔ ካልከፈልኩ ይላለሁ ማለት ነው እና እኔ ካልከፈልኩ የሆነ ነገር ጠጥታቸው እኔ ካልከፈልኩ። የካቲት ስድስትን ያስቀረኝ ለምክንያት ነበር። እኔ ግን ያጉረመረምኩበት ከእግዚአብሔር ጋር ግብግብ የፈጠርኩበት፣ ከሰማዕቱ ከቅዱስ ጊዮርጊስ ጋር ግብግብ የፈጠርኩበት ሀሳብ ነበረ ማለት ነው እና በእርሜል ቅዱስ ጊዮርጊስ ለመሄድ ሳስብ የካቲት በኔ እንግዲህ ሀሳብ የካቲት ስድስት ለመሄድ ነበር የፈለግኩት፣ እና ሙሉ ፕሮግራሚም ደግሞ የካቲት ስድስት አድርጌ ነው ነበር እንትን ያልኩት። ከዛ ግን በዛ ሁሉ መሀል ትኬት አልቆረጥኩም ነበረ። ልክ የትኬት ብር ሳስገባ ሞልቷል ተባልኩኝ ማለት ነው። እና በጣም አጉረመረምኩኝ ከምላችሁ በላይ ማለት፣ በቃ እሱ አልፈለገኝም አይነት ነገር ነው። ከባንክ ቤቱ እስከ ቤቴ ድረስ እስከምደርስ ያግሮ መረንኩ ነው ቤቴ የደረስኩት ማለት ነው። እግዚአብሔር ምስክሬን። ሰላም ለእናንተ ይሁን ውድ የዓለም ዘሪ ዩቲዩብ ተከታታዮች እህት ወንድሞቼ፣ እንደምንቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ብዝህ ትርፍርፍ ይበልልኝ። ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቼ ለቤት ያዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጎ፣ ቪዲዮውን ደግሞ ሁሌ ስለቅ እንዲደርሳችሁ በመጀመሪያ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። አብረን እንግዲህ ዛሬ ብዙ ነገር እንማማራለን፣ ብዙ ነገር እናያለን። በዚህ አጋጣሚ እናንተም ማመስገን እፈልጋለሁ። በዚህም ደግሞ ቪዲዮ ላይ ሌላ የማመሰግነው ሰው አለ ማለት ነው። ስለዚህ ማን ይሁን ምን ይሁን ለምን ይሁን የሚለውን እንግዲህ እስከ ፍጻሜ ድረስ አብራችሁኝ ሆኖ ብዙ መስራት ያለብኝ ቪዲዮዎች አሉ። ግን ያው ቀስ በቀስ እሰራላችኋለሁ ማለት ነው። ሰሞኑን እንግዲህ እንደምታዩት ቪዲዮ እየታየልኝ አይደለም። ኦሮሞ ዳምንም ነው፣ ግን እስኪ ለማየት ሞክሉ፣ ሼል ለማድረግ ሞክሉ ማለት ነውና አበረታቱኝ። እንግዲህ የዛሬ ቪዲዮ ሰማዕቱ ቅዱስ ጊዮርጊስ ጸበል ሲሄድ የገጠመኝን ገጠመኝ እነግራቸዋለሁኝ እንዲሁም ደግሞ በመጀመሪያ ከእግዚአብሔር በታች በጣም አመሰግናቸዋለሁ ሁላችሁም ማለት ነውና 10000 ሰብስክራይበር ገብተናል። እንግዲህ ጉዞ ወደ 15፣ 20፣ 30፣ 40፣ 50 እያልን እንግዲህ እንቀጥላለን እንደ እግዚአብሔር መልካም ፈቃድ። ስለዚህ አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁኝ። አሁንም ደግሞ ስለምታበረታቱኝ ከልብ ከልብ እግዚአብሔርም በጣም ነው ማመሰግናቸው። ቪዲዮዎች ላይክ እያደረጋችሁ ማስታወቂያውን ሳታሳልፉ፣ ለሷ ይጠቅማታል እያላችሁ ምክንያቱም እኛ ማስታወቂያ ካሳልፋችሁት ለእኛ ምንም እንትን የሚለኝ ነገር የለም እና ማስታወቂያ ሲታይልን ነው ለእኛ ክፍያ የሚጀምረው እና ውዶቼ፣ ስለዚህ በጣም ከልብ አመሰግናችኋለሁ። በኮመንት በርቺ፣ በውስጥ መስመር ስጠፋ ራሱ የቴሽ ለምን ጠፋሽ በርቺ ዩቲዩብንም ራሱ ለመሽጠት ፈልጌ እንዳሸጭ ምናም በቃ ብዙ ነገር ማለት ነው። እና እኔ እናንተ በአካል ባላገኛችሁም ልክ እኔ እንደ ቤተሰቦች አድርጌ ነው ማስባችሁ ማለት ነው። እና እናንተ አንድ ቤተሰቦች ናችሁ ለእኔም ማለት ነው። እና እህት ወንድሞቼ ናቸው እና በጣም ከልብ አመሰገናችኋለሁኝ። እንግዲህ አሁን ቀጥታ ወዴት ነው የምንሄደው መሰላችሁ? ወደ በርሜል ቅዱስ ጊዮርጊስ ጉዞ ሲሄድ ምን ተፈጠረ የሚለውን ዛሬ እነግራችኋለሁ ማለት ነው። እስካሁን አልተነገርኩም አልተናገርኩም ማለት ነው እና በርሜል ቅዱስ ጊዮርጊስ ለጸበል ሲሄድ እንግዲህ መጀመሪያ አጋጣሚ ሄዳለሁ ስል ያው ወርሃዊ ሴቶች ጉዳይ ነበረ። እኔ ባሰብኩት ቀን አልሆነም ቀረው። ከዛ እንደገና ደግሞ በሚቀጥለው ልክ ከጨራረስኩ በኋላ ጉዞ መቻለምናም ለምናም ብዬ ሳይ የካቲት ስድስት ይላልና በቃ በየካቲት ስድስት ሄዳለሁ ብዬ ብስሆን አስፈጭቼ የሚያስፈልገኝን ነገር አድርጌ ምን ብዬ ለካ እኔ ምን ስህተት አድርጌ ያለውኝ ትኬት መቁረጥ ነበረብኝ፣ እና ትኬት አልቆረጥኩ እንገርማችሁ ማለት ነው። እና አንድ ቀን ከትምህርት ቤት መጥቼ ደወልኩላቸው እና ከዛ አነሳችልኝ አንድ ሴት ልጅ ናት ያነሳችው የእርሻ ዳይ ማለት ነው። እና ከዛ እንደዚህ ጉዞ አለ እና ትኬት ለመቁረጥ ፈልጌ ነበረ እና ሂሳቡ ስንት ነው ሂሳቡ አውቀዋለሁኝ ስንት ነው ስላት፣ አስራ ስድስት ሺህ ብር አለችኝ። እሺ በቃ አሁን እንትንላለሁ ግን ቶሎ ብለሽ አስገቢ አሁን አሁን አለችኝ እና ከትምህርት ቤት እንደመጣሁ ነበረ ሄድኩኝ ልክ ኢሊፎርም ምናምን ነገር ቀያይሬ ሄድኩኝ፣ ባንክ ቤት ማለት ነው። እና ከዛ ባንክ ቤት ሂጅ አስገብቼ ልክ ወጥቼ እማየው አስገብቼ አለሁኝ፣ እና ቁረጭልኝ ብዬ እንትኑን ቴክስት አደረግኩላት እና ደወልኩ። ደረሰኝን ማለት ነው የላኩበት። ኧረ አሁን እኮ በቃ ሞልተዋል ምናምን ነገር አለች። ሞልተዋል? እንዴት አሁን አልሞላም አላልሽኝም ነበረ? ማለት እኔ ያሰብኩት የነበረው ምንድን ነው ኤርፖርት ላይ ያለው ፕሮግራም በእነሱ ቁጥጥር ውስጥ እንዳለ አይነት ነገር ነው። እኔ በሰዓቱ የተረዳሁት የነበረው ማለት ነው እና ከዛ አይ አይደለም ሞልቷል። ስለዚህ በሚቀጥለው ጉዞ ከፈለግሽ በሚቀጥለው ጉዞ ይቆረጥልሻል፣ እንደገና ደግሞ ብር ያስጨምርሻል ምናምን ነገር አለችኝ። እንዲ እንዴት ነው ብር የሚያስጨምረኝ? እኔ ሰው ልኮልኝ ነው። አንዲት እህታችን እንግዲህ እግዚአብሔር ይስጣት ከዩቲዩብ በዩቲዩብ በኩል የመጣች እቴ ናት እንግዲህ የላከችልኝ የነበረው፣ እንዲሁም ደግሞ አንድ እህቴም እንደዚህ ሁለት ናቸው። እና ከዛ አሁን እንዴት ላደርግ ነው ግራ ገባኝ ማለት ነው እና መልሼ በቃ እስኪ ብዬ መንገድ ላይ እየመጣው ለብቻ እያወራው ነበር። እግዚአብሔርን ለብቻ ማለት ነው። በቃ ሰማቶን ያልፈቀድክልኝም፣ ሰማቶ በቃ መጥቼ እንድገላገል አልፈለግክም፣ ሰማቶ በቃ እንደዚህ በቃ የሌለውን ያለውን ነገር ለብቻ ማለት ነው። እና የሆነ ሰው ጋር አብራቸው ስትሄዱ ታውሮ የለ ልክ እንደዛ እኔ ለብቻ እያወራ ከባንክ ቤት ተነስቼ እስከ ቤቴ ድረስ ማለት እዚህ እስከ ቤቴ ድረስ እስከምደርስ ከእግዚአብሔርና ከቅዱስ ጊዮርጊስ ጋር ነው ግጭቱ እየተጋጨሁ የነበረው ማለት ነው በቃ ለምን ለምን ነው የኔ ጥያቄ ለምን ለምን ነው ግን እግዚአብሔር ምክንያት ነበረው አለም በዛ ሰዓት አላስታውለችም ማርያምና እኔ አላስታውልኩም ማለት ነው እና ለበጎ ይሆንልኛል ብዬ አይደለም በቃ ለምን አልፈቀድክም ማለት ነው የሚል ነገር ነው እና ግብ ግብ ፈጥሬ እስከ ፊቴ ድረስ መጣው ከዛ በኋላ እህታችን ወለተ ማርያም ማለት ነው እና እሷ ጋር ደወልኩላት ና እንዲ እንዲ ነገር ተፈጥረዋል እኔ ዛሬ ነው እንግዲህ እንትን ያስገባውት የነበረው እና አሁን ደግሞ ጭራሽ ነው ሁለት ብር ትጨምሪያለሽ አለችኝ። እኔ እንዲህ እንዲህ ነው ሰው ነው እንትን ያለልኝ የነበረው ምናምን ነገር ብዬ ነገርኳት ኳት ከዛ እሷ ደግሞ የዳዊትን ቁጥር ሰጠችኝ ማለት ነው፣ የዘማሪ ዳዊትን እዛ ኤልሻዳይ የሚያገለግለው ከዛ ደወልኩ ለዳዊት እንዲህ እንዲህ ነበረ ብዬ ነገርኩት ማለት እንዲህ እንዲህ ነገር ተፈጥሮ ነበረ። ስለዚህ አሁን ደግሞ ሞልተዋል አለችኝ። እውነት ነው ወይ ስለው አዎ ሞልተዋል እኮ አለም ሞልተዋል አለኝ። እሺ ምን ይሻለኛል ብር ያስጨምራል አለችኝ እኔ ሰው ነው የላከልኝ ሰው እንትን አርጎልኝ ነው የሚሄደው እና እንደዚህ ይጨምራለች ችግር የለውም በቃ እኔ አሁን በአስር እንዲቆረጥልሽ አድርጋለሁ በቴሌግራም ላክልኝ ብሎኝ እኔ ባወረሁት ቁጥር ላይ በሱ በቴሌግራም ላኩለት ደረሰኙን እንደገና መታወቂያውን እንደገና ደግሞ የሆነ ነገር ቢፈጠር ደግሞ የቤተሰብ የአንድ ቤተሰብ እንትን ቁጥር ትሰጣላችሁ ማለት ነው እና እሱን እሱን ነገር ላኩለት ከዛ ተቆረጠ ማለት ነው። ለመቼ ለአስር ማለት ነው። እና የማይደርስ የለም ደረሰ። በዘጠኝ ሄድኩኝ አልኳችሁ። ባለፈ በ10 እዛ እንትን አለን። ከዛ በ11 ደግሞ እዛ ጊዮርጊስ ደረስን። ምሽት 12 ሰዓት አካባቢ በ12 ያው ተጠመቅን እንግዲህ። ያንን አልገባበትም ግን እዛ እየተጠመቅን እያለ ማለት ስንሄድ ማለት ነው መንገድ ላይ ሰው ትተዋወቃላችሁ እና መንገድ ላይ ስላችሁ አንድ ባስ ላይ ሄድን። ሰዎች በሙሉ ለምሳም ስንወርድ ለሆነ ነገር እንደገና ቆሎ ምናምን በቃ ትዘጋገናላችሁ። ውሃም ከሌለ አንዱ ከአንዱ በቃ በጣም ይረዳዳልና፣ እንደዚያ እየተረዳዳን ስንሄድ ብዙ እናቶች፣ እህቶች፣ ወንድሞች፣ አባቶች ነበሩ ማለት ነው እዛ ውስጥ። ከዛ አንድ ትዝታ የምትባል እህታችን ነበረች። አብረን ነው የተቀመጥነው የነበረው ትዝታና እኔ ከኤርፖርት ጀምሮ አብረን ነው በቃ። ማለት ኤርፖርት ውስጥ ራሱ ማለት ነው ነጠላ የለበሰው በሙሉ ኤልሻዳይ ጉዞ ይመስለኛል። በቃ ወደዛ ወደ ጸበል የሚሄድ ሰው ነው የሚመስለኝ ማለት ነው። ወደ በርሜል ቅዱስ ጊዮርጊስ ጸበል የሚሄድ ሰው ነው ይመስለኛ። ነጠላ የለበሰው ሁሉ እዛ ናቸው። ጎንደር ናቸው ላሉ ጠይቃለሁ ማለት ነው። ቀናቶች አንዳንዴ ነጠላል ምናም ለብሶ ይሄዳሉ። አይደለም ጠይቃለሁ፣ ኤርፖርት ላይ ማለት ነው። እና አይደለንም ይሉኛል እና በመጨረሻ ግን ትዝታን አገኘዋት ማለት ነው። ከኔ ጋር አብራ ሄደችው ማለት ነው እና ኤርፖርት ላይ የተገናኘ ነው ግን በቃ እህታማቾች ሆነን ማለት ነው። ከዛ አብረን የተቀመጥ ነው፣ ምሳም አብረን ነው፣ በቃ ሁሉም ነገር አብረን ነው። ከዛ መኝታም ደግሞ አንድ ላይ ነበር። እሷ እንደዚህ ነበረች፣ እኔ ከእሷ ቀጥሎ ነበረ፣ በዛኛው በኩል ደግሞ አንድ እህታችን ደግሞ ከአሜሪካ የመጣች ነበረች፣ በዚህ በኩል ደግሞ ሀረግ አበባ የሚባሉ እንደዚሁ ደግሞ እህቶቻችን ነበሩ። እግዚአብሔር የተመሰገነ ይሁን ብቻ። ግን እንደዛ ሆኖ እዛ መኝታ ቦታችን ላይ ወይም ደግሞ አዳራሽ ላይ እንደዚህ ነበርን ማለት ነው። ከዛ ከእንትን የመጣችዋ ስሟን እንግዲህ ምናልባት ለምን ጠቀሽ እንዳትለኝ ማለት ነው። እና ዩናይትድ ኪንግደም የመጣች እናታችን ነበረች። እና በእንደዚህ በኩል እህታችን ነበረች። እንዲህ እሷንም በቃ ሰው የላትም፣ እኔም ሰው የለኝም፣ ያችኛም ልጅ ሰው የላትም። አበባ ብቻ ናት። በቃ አበባ እና እንትና ሀረግ ናቸው። በቃ እንትን ቤተሰብ ምናምን ያላቸው ማለት ነው እነሱ ሁለቱም ቤተሰብ ናቸው። እኛ ደግሞ ሁላችንም ከተለያየ ቦታ ነው የመጣ ነው ማለት ነው እና ብቻ እንደዛ ሆንን፣ እየተጠመቅን እየሄድን፣ ምሳ ስንበላ አብረን በቃ ሁሉም ነገር አብረን እናሀረግም እንደዚሁ ደግሞ በቃ እየወጣን ምን በጣም ተዋህደን ማለት ነው በአራት ቀን በሶስት ቀን ውስጥ በቃ ሙሉ በቃ ኖርማል ሁሌ በቃ ሁሌ የሚገናኝ ወይም ደግሞ ቤተሰብነት በጣም ፈጠርን ማለት ነው እና እግዚአብሔር ከማቸው ነገር በጣም ፍቅር አለ፣ እግዚአብሔርን በጣም ፍቅር አለ። እና በቃ ምግብ በልታቸው እኔ ካልከፈልኩ ይላለው ማለት ነው። እና እኔ ካልከፈልኩ፣ የሆነ ነገር ጠጥታቸው እኔ ካልከፈልኩ፣ ውሃ እኔ ካልከፈልኩ፣ ምናም በቃ እኔ ያለው እንትን በጣም ነው ደስ የሚለው ድባብ ማለት ነው። እና የሆነ እንትን ሲኖር ለምሳሌ ኪዳነ ምሕረት ስትሆን ቅዱስ ሚካኤል እለት ሲሆን ምናም ደግሞ ብር እናዋጣና ደግሞ አምባሻ ምናምን እንትን አድርገን ዝክር እዛው ማለት ነው እንዘክራለን አዳራሽ ውስጥ ያሉ ሰዎች ማለት ነው እጅግ በጣም ደስ ሲል ነበረ። እና በእንደዚህ አይነት ሁኔታ ለካ እግዚአብሔር ሰው ሊሰጠኝ ነበረ የካቲት ስድስትን ያስቀረኝ ለምክንያት ነበር። እኔ ግን ያጉረመረምኩበት ከእግዚአብሔር ጋር ግብግብ የፈጠርኩበት ከሰማቱ ከቅዱስ ጊዮርጊስ ጋር ግብግብ የፈጠርኩበት ሀሳብ ነበረ ማለት ነው። እና ግን በካቲት ስድስት ስሄድ እነዚህ ሰዎችን አገኘሁ ማለት ነው ትናለብኝ ማለት ነው እና ለካ እግዚአብሔር ሰው ሊሰጥ ነበረ ያንን ቀን የቀረሁት ማለት ነው። እና እግዚአብሔር ይመስገን ከዛ ሁሉም እግዚአብሔርን በጣም እኔ እንጃ ማረ ራሱ የገዙልኛሉ እግዚአብሔር ይስጣቸውን። ያሁን ስማቸውን እዚህ ጋር ስጠራ ምናልባት ቅር ሊላቸው ይችላል ማለት ነው እና ለተለያየ ነገር እግዚአብሔርን የተለያየ ነገር አንዲት እህቲ ያልኳችሁ ከአሜሪካ የመጣችዋ ማለት ነው። በቃ የምንም ነገር የምንም በቃ የምንም ነገር እሷ ነው የምታወጣው ማለት ነው። በቃ እኛ እኔ ላውጣ እራሱ ስል በቃ አሰጠኝም ማለት ነው። እባክሽ ተይ ናም ለኔም በረከት ነው ምናም ብላ እሷ ናት እንደምትለው ማለት ነው። ብዙ ነገር ከቨር የምታደርገው እሷ ነበረች እና ከዛ ቁጥር ተቀያይረናል በነገራችን ላይ ማለት ነው እና ያው ሁላችንም ወደ ቤት ቤታችን መጣን። ከዛ ግን እናወራለን ማለት ነው እና አለፍ አለፍ እያልን እናወራለን። ከዛ ደግሞ አሁን የምላችሁ እህቴ ማለት ነው እና አዲስ አበባ ነበር ያረፈችው። ከአዲስ አበባ ደግሞ ዩናይትድ ኪንግደም ሄደች ከሄደች በኋላ ደግሞ በሰላም ደርሻ ያለው ብላ አወራችኝ። ከዛ እኔም አወራኋት ምናምን በቃ በጣም ነው ደስ ያለኝ። ማለት በጣም ነው የምትረዳኝ። በቃ ብዙ ነገሮቻችን ማለት ነው በቃ በአንዴ ሁሉም ነገር ተተዋወቅን፣ ተረዳችኝ ማለት፣ እኔም እሷን ተረዳኋት። እሷም እኔም በደንብ አርጋ ተረዳችኝ ማለት። አንዳንዴ አሁን ሁለት አመት ሶስት አመት ጓደኛ ማቾች ሆናችሁ ላትረዳዱ ትችላላችሁ። የእሷን ችግር፣ የእሷን ያለውን ነገር፣ የእሷን ጸባይ ላትረጁ ወይ ላትረዳ ትችላለሽ ማለት ነው። እና እኔና እሷ ግን አሁን እሷን በቃ እንትን አደረኳት፣ ኮፒ አደረኳት ብዙ ጊዜ እንደማቃት፣ እንዲሁም ደግሞ በጣም በቃ አላረለ ጸባያችን። እኔ አሁን የእኔ ጸባይ አውቃለች በደምብ፣ እኔም የእሷን ጸባይ አውቅ ያለው ማለት ነው። እና በጣም በቃ የሆነ እህትነታችን የጠበቀው ሆነ። አስባ ራሱ ደወለችልኝ። አወራችን ያለውን ነገር የሚገርማቸው ነገር ማለት ነው እግዚአብሔርን ባለፈ ጊዜ እንግዲህ እንትን አስገብቻለሁ ብያቸዋለሁ ማለት ነው፣ ቆጣሪ ምናም ብያቸዋለሁ እና ከዛ እሷ ብር ላገችልኝ፣ እግዚአብሔርን ብር ላገችልኝ ማለት ነው። እና እዛ ጸበል ቦታ ላይ ተዋወቅን፣ እህትነታችን እንደዚህ ቀጥሎ መጣ። እዛ ግን አስባ ደግሞ ለእኔ የሆነ ነገር ይጠቅምሻል፣ የሆነ ነገር ታደርግበታለሽ ብላ ብር ላከችልኝ ማለት ነው። እና በጣም ነው ደስ ያለኝ። እግዚአብሔር ነው እኔ በቃ ምን ልበል። እኔ እግዚአብሔር ምስክሬ ነው። ውስጣችሁ እያወቀ ክፉ አታደርጉ፣ ምንም ነገሪም ክፉ እንዳታደርጉ። እና ውስጣችሁ በቃ ነጻ አድርጉት። በሰዎች ላይ ቅር ይበላችሁ ማለት ነው። እና ውስጣችሁ ደግሞ እያወቀ ክፉ ነገር እንዳታደርጉ፣ ሁሌ መልካም ለማድረግ በተቻላችሁ መጠን ማለት ነውና መልካም ለማድረግ ጥሩ ነገር ለመዝራት ሞክሩ። ማለት እኔ ክፉ አይደለሁም ማለት አይደለም፣ የሰው ልጅ ነኝ ብዙ ነገር ልሳሳት እችላለሁ። ግን ሰው ይበድለኝ እንጂ እኔ ሰውን እንድበድለው አልፈልግም። ሰው ያስለቅሰኝ እንጂ እኔ የዛ ሰው እንበውን እንዲወርድ ማድረግ አልፈልግም። እግዚአብሔርን አልወድም ማለት ነውና አስቡት እንግዲህ ለትኬት አስራ ስድስት ሺህ ብር አንድ እህቴ እንዲውላ ከችለኝ እንዲሁም ደግሞ ለአንዳንድ ነገር ከዚህም ወደዛ የሄድበት የአንዳንድ ነገሮች አሉና ለዛም ብላ አንዲት እህቴ ደግሞ እንደዚሁ ሌላኛው በይቱ ብቻ የሚያውቁኝ ማለት ነው እነዚሁ ሁለቱም ልጆች ማለት ነው እና እሷ አምስት ሺህ ብር አጠቃላይ ሀያ አንድ ሺህ ብር ተላከለኝ ለጉዞ ጉዞ ማለት ነው። እንደገና ደግሞ እዛ ሄቼ ማር ተገዝቶ እንኳን ተሰጠኝ ማለት ነው እግዚአብሔርን። ማር ገዝታ የሰጠችኝ እህቴ አለች። ለእኔ ማር በገዛችበት ቦታ ለእሷ ከማር የሚበልጥ ነገር እግዚአብሔር ስጣት ነ ምንም ለላት አችልም ማለት ነው እግዚአብሔርን እንዲሁም ደግሞ አሁን እዚህም ደግሞ መጥቼ እህቴ እንደዚሁ ደግሞ ብር ላከችልኝ። አንድ እህቴ ደግሞ አለች፣ እሱ ሰፕራይዝ ነው። ያው ወደፊት በእንትን ስራው ላይ ስንሆን እነግራችኋለሁኝ እና አንዲት እህቴ ከጊዮርጊስ ከተመለስኩ በኋላ ራሱ እችኛዋም እህቴ ከኔ ጋ የነበረችዋም እንደዛ ላከችልኝ። ሌላኛዋም ደግሞ አሁንም ድጋሚ የሆነች ልጅ ደግሞ እንደዛ የላከችልኝ አለች። እና እሱን በተግባር በስነስርዓት እመጣበታለሁኝ እና እኔ ደግሞ እችን እህቴ በላከችልኝ ላጠፋ አልቻልኩም እና አልፈለኩም። እና ማስታወሻ ብዬ እ ይህንን ነገር ገዝቼበታለሁ። ይህንን ነገር ማለት ነው በጣም ያምራል። አስፈላጊ ነው ለኔ እችን የምታምር ምጣድ ማለት ነው። እና እችኛውን የምታምር ምጣድ አሰርቼበታለሁ። እና በጣም ነው ደስ ያለኝ። እግዚአብሔርን ይሄው እንግዲህ፣ እኔ ስምሽን ምናልባት ስላልጠየቅኩሽ ለምን በሚዲያ ወጣሽ እንዳትይኝ ብዬ ፈርቼ ስምሽን አልጠቀስኩምና በጣም ከልብ ነው የማመሰግነው። እግዚአብሔር ይስጣችሁ። እመቤቴ ማርያም ትስጥልኝ፣ ማርያምን ነው የምላችሁ እና በጣም ነው የማመሰግነው። እና ይሄ ሁሉ ግን ማለት የሚያውቁኝ ሳይሆኑ ማለት አብረን ያደግን ወይም ደግሞ የሆነ ዘመዴ ምን አይደለም፣ ግን እግዚአብሔር ሰጠኝ ስጦታዎች ናቸው። ገባችሁ አይደለ? እችኛውም ሰማዕቶ ቅዱስ ጊዮርጊስ ነው የሰጠኝ። እነዚህም ደግሞ እግዚአብሔር አምላክ ነው የሰጠኝ ማለት ነው የሰጠኝ ናቸው ማለት ነውና እግዚአብሔር ይስጥልን በሉልኝ። እግዚአብሔር እኔ በጣም በቃ ከምነግራችሁ በላይ እኔ በእግዚአብሔር ስራ በጣም እየተደመንኩ በጣም እየገረመኝ፣ አንዳንዴ ለካ እግዚአብሔር በቃ ምክንያት አለው። እኔ አሁን ያን ያስባቸዋል አንገናኝም ነበረች እህቴና እኔ ማለት ነው። እና ግን እግዚአብሔር ራሱ ምክንያት ስለነበረው እነዚህ እህቶች መልካም ነገር ያደረጉልኝ በሙሉ እግዚአብሔር እነዚህ በሙሉ አላገኛቸውም ነበረ በየካቲት ስድስት ብዬ ኖሮ ሌላ ሰው ነው የማገኘው ነበረው ማለት ነው ግን እግዚአብሔር የራሱን ምክንያት ስለነበረው፣ እግዚአብሔር እንግዲህ ይህንን ነገር አድርገውልኛል። እንግዲህ በዩቲዩብ የሚያቆኝ እህቶችም እንዲህ ነገር አድርገውልኛል እና በቃ ምን ልበላቸው እኔ አንዳንድ ዩቲዩብ የሆነ እይታ ሲጠፋ የሆነ ነገር ሲጠፋ ብዙም አይሰማኝም። ለምን መሰላችሁ? በቃ እግዚአብሔር የራሱ ምክንያት አለው። እኔ እዚህ ጋ መምጣት የራሱ ምክንያት አለው። ነገ ደግሞ እኔ እኔ የምረዳ ሳይሆን ሰው የምረዳ ሰው ልሆን ይችላለ? እግዚአብሔር አምላክ ከፈቀደ ግን ዛሬ ሰብር ማድረግ አለብኝ ወይም ደግሞ ትዕግስት ማድረግ አለብኝ ብዬ ነው የማስበው። እና አንዳንዴ ቪዲዮ ሳይታይ የሆነ ለፍታችሁ ደክማችሁ ኤዲት አርጋችሁ ምን አርጋችሁ አይታይም እና ሳይታይ በሰራችሁት ልክ ደግሞ ሰብስክራይ ይመጣላችሁ ምናም ነገር ሁሉ ጊዜ ቪዲዮን ማለት ነው እስከ ፍጻሜ ድረስ የምታዩ ማለት ነው እና ሁሌ ምንድን ነው የምላችሁ እና እግዚአብሔር ሰው ይስጣችሁ ነው የምላችሁ? እውነት እኔ እንኳንም ሰው ሰጠኝ እውነት እግዚአብሔር ይመስገን። እግዚአብሔር አሁንም ሰው ይስጣችሁ፣ አሜን በሉ። እና አንድ ሰውዬው እኮ ነው ሰው ውደቅብህ፣ ድንጋይ ውደቅብህ ቢባል ድንጋይ ውደቅብኝና ሰው ያነሳልኛል አለ ይባላል። እና እግዚአብሔር ሰው ይስጣችሁና እህቶቼንም አመስገኖልኝ እኔ ምንም ልላችሁ አልችልም። እግዚአብሔር ይስጥልኝ፣ መዳን ያለም ይስጥልኝ ባወጣችሁበት። እኔ እውነት መክፈል አልችልም። እና እግዚአብሔር አምላክ እጥፍ ድርብ አድርጎ ይስጣችሁ፣ እኔን እንዳስተሰታችሁኝ ደግሞ እመቤት የወላዲተ አምላክ ታስደስታችሁ። ሰማዕቱ ቅዱስ ጊዮርጊስ የበርሜሉ ቅዱስ ጊዮርጊስ ያስደስታችሁ። የኔ እናት እግዚአብሔር ይስጥልኝ፣ በጣም ነው የማመሰግነው። እና ስለዚህ ውስጣችሁ እያወቀ ክፉ አታድርጉ። ከዚህ ቪዲዮ እንድትማሩ የምፈልገው የሆነ ነገር ሲገጥማችሁ በቃ ይሄ ነገር ለምን ለምን እንዳትሉ እና እግዚአብሔር አንተ ምክንያት አለ ስለዚህ ለበጎ ነው በሉ ማለት ነው እና ለበጎ ነው ያላችሁት ነገር እውነትም ለበጎ ይሆናልና በህይወታችሁ ላይ እንዲህ አይነት ነገር እንትን ሲል እንዳደነግጡ፣ ማለት በቃ ተረጋግታችሁ አንተ የፈቀድከው ይሆን። እኔ ያልኩት ይሄ ቀን ነበር፣ እኔ ያልኩት ይሄ ነበር፣ ይሄ ከሆነ ይሄ ምንም ማድረግ አይቻልም። አንተ የፈቀድከው ነው። አንዳንዴ እኮ መጥፊያችንም ሊሆን ይችላል። ያን እኛ ያልነው ብቻ ይሁን ወይ ስራ ሊሆን ይችላል፣ ወይ የሆነ ነገር ሊሆን ይችላል፣ ወይ ትዳር ሊሆን የሆነ ነገር ሊሆን ይችላል። እና እኛ ያልነው ካልን በጣም ከባድ ነው። እና ሁሌ ደግሞ በጸሎታችሁ እኔ ያሰብኩትን ሳይሆን አንተ ለእኔ የሚጠቅመኝን አድርግልኝ አንተ የፈቀድከው ይሁን፣ አንተ ያልከውን ደግሞ እኔ ውስጥ ያምኖ እንዲቀበል ደግሞ ፈቃድህ ይሆንልኝ የኔ ትዕግስት፣ ማስተዋል፣ ጥበብ ስጠኝ በሉት እና እግዚአብሔር ደግሞ ይሰጣል። እና ውዶች፣ ይሄ በሌላ ቪዲዮ እስከምንገናኝ አብራችሁን ስለነበራችሁ በጣም አመሰግናለሁ። ቪዲዮን ደግሞ ላይክ አድርጉት እና ያው እንግዲህ የዛሬ ቪዲዮ ይሄን ይመስላል። በእርግጠኝነት ተምራችሁበታል ብዬ ተስፋ አድርጋለሁ። ሰላሙን ወዳችኋል፣ አከብራችኋለሁ።